ኢራን በእስራኤል ጥቃት ለተገደሉ ወታደራዊ መሪዎቿ ብሔራዊ የቀብር ስነ ስርዓት ፈጸመች። የሚሉት ዋና ዋናዎቹ ናቸው። አብራችን ቆዩ። ተመራቂዎች በስራ ሂደታቸው ለችግሮች ተጠያቂ ከመፈለግ ይልቅ ችግር ፈቺ መሆን እንዳለባቸው ፕሬዚዳንት ታዬ አጽቀሥላሴ ያሳሰቡ። በአዲስ አበባ ዩኒቨርሲቲ የመረቃ ስነ ስርዓት ላይ ንግግር ያደርጉት ፕሬዚዳንት ታዬም ለተመራቂ ተማሪዎች እንኳን ደስ ያላቸው መልእክት ያስተላለፉ ሲሆን ይህቺ ዕለት ለእያንዳንዱ ተመራቂ የአዲስ ጉዞ እርምጃ መነሻ ናት ብለዋል። ተመራቂዎችም በስራ ሂደት ለችግሮች ተጠያቂ ከመፈለግ ይልቅ ችግር ፈቺ በመሆንና ለፈተና እጅ ባለመስጠት ለኢትዮጵያ ችግር መፍትሄ ፈላጊዎች እንዲሆኑ መልእክታቸውን አስተላልፈዋል። ውድ ተመራቂዎች፣ ይችን ልዩ ቀን ስታከብሩ የምትቀላቀሉት ዓለም እጅግ ተለዋጭ፣ ዳይናሚክ የሆነ የጂኦ ኢኮኖሚና የጂኦ ፖለቲካ እንዲሁም የጂኦ ፖለቲክስ ዓለም መሆኑን መረዳት ተገቢ ነው። የነዚህ ፈተናዎች እስረኛ አቱን ተስፋ መቁረጥ እና ምንም ማድረግ አይቻልም ከሚል የመቀየር ዳይላማ የወጣችሁ ሁሉ የሀሳብ እስረኛ ብቻ መሆንን የመረጠ ችግሩን ከማጥናት ይልቅ ስለ ችግሩ ያለማቋረጥ ያወራል። መፍትሄ ከመፈለግ ይልቅ ተጠያቂ ይፈልጋል። ከወደፊት ከመራመድ ይልቅ ባለበት ቆሞ ያማርራል። ወደ አረንጓዴ አሻራ ወደ አተኮሩት ጉዳዮች እናመራለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እያከናወነች ያለው የአረንጓዴ አሻራ መርሃ ግብር ለሌሎች አፍሪካውያን ወንድሞች ሳሪያ በመሆን አፍሪካዊ ባህል ይሆናል አሉ። የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ እና የናይጀሪያ ምክትል ፕሬዚዳንት ካሺም ሸቲማ በተገኙበት በመትከል ማንሰራራት በሚል መሪ ሀሳብ በትናንትናው ዕለት ተካሂደዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ባደረጉት ንግግር ሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር በሚቀጥለው ዓመት ሲጠናቀቅ ኢትዮጵያ የምታገኘውን ውጤት ሌሎች አፍሪካውያን ወንድሞች ባህርያነት በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈር ቀዳጅ አህጉር መሆኗን በማሳየት አፍሪካዊ ባህል ይሆናል ብለዋል። ጠቅላይ ሚኒስትሩ አክሎም እንጀምራለን፣ እንጨርሳለን፣ እንጀምራለን፣ እናስተምራለን፣ እንጀምራለን፣ እናንሰራራለን፣ ይህ ኢትዮጵያዊነት ነው ብለዋል። በአረንጓዴ አሻራ መርሃ ግብር የተገኘ ውጤት የቅልቦች ድምር ስኬት መሆኑን የተናገሩት ጠቅላይ ሚኒስትሩ አረንጓዴ ሸራ ለሀገራዊ መንሰር አራት መሰረት የጣለ ስለ መሆኑም ተናግረዋል። ላለፉት ጥቂት አስርት ዓመታት የሚመግበንን የእናት ምትክ የሆነን ተፈጥሮን አክብረን አብረን መኖር ባለመቻላችን ኢትዮጵያ ከሌሎች ጠባቂ ሆና ቆይታለች ብለዋል። በተያዘው እቅድ መሰረት የአረንጓዴ ሸራ መርሃ ግብርን ካሳካም በኋላ ኢትዮጵያ በምግብ ሙሉ በሙሉ ራሷን የቻለች ሀገር መሆኗን ለዓለም እናበስራለን ሲሉ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የአረንጓዴ አሻራ ተከላ መርሃ ግብርን በንጦጦ የወንዞች ዳርቻ ልማት አሻራቸውን በማኖር አስጀምረዋል። በዘንድሮው የአረንጓዴ አሻራ መርሃ ግብር ላይም ሁሉም ኢትዮጵያን እንዲያለብስም ጥሪ አቅርበዋል። በችግኝ ተከላ ላይ ያስተላለፉትን መልእክት እንከታተል። ሰበቡ ውጤቱ ታሪለቡውጤቱ ሮዶጣጣማስዳ አሁን የምንገኘው ከእንጦጦ ተራራ ስር የተጀመረው የሸገር ሪቨርሳይድ ፕሮጀክት የተጀመረበት አካባቢ ነው።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 ኢንዲጂነስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። እየተከልን ሀገር እያለበስን አፈር እንዳይሸረሸር የተከላከልን ምግባችን የተከልን ስለምን ሄድ ከፍተኛ ፋይዳ ያለው ይሆናል። ከዚያም በተጨማሪ ዘንድሮ የምናሳካው የ7.5 ቢሊየን ችግኝ የሚቀጥለው አመት ያስቀምጥነው የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ተኮን ተሰጣለን። የምን ተክለውን ታይፕ እንመርጣለን። ምን ተክለው ጠዋትም ቀንም ማታም ይሆናል። እዚህ እንዳየሽው የሁሉም ክልል አመራሮች ሚኒስትሮች ባሉበት መትከል ጀመር ነው። ሁሉም በየራሱ ደግሞ ቦታ መርጦ መትከሉን ይቀጥላል። ከቤተሰብ ጋር እንተክላለን። እኔም በአባጋኝ ጋር የተከልኩት ይሄ ሲያድግ ከአራት አምስት ስድስት ዓመት በኋላ ልጆቻችን መጥተው ሲያዩት በዚህ ሰሞን የተሰራ ስራ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 በምንም መንገድ ሳንከፋፈል ሀገራችንን ማስዋብ፣ ማሳመር፣ ማልበስ ላይ በጋራ እንድንቆም አደራ ማለት እፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ። እጅግ አድርጌ አመሰግናለሁ። ከዚሁ ጋር ተያይዞ በአዲስ አበባ የወንዝ ዳርቻ ልማት ከእንጦጦ ተነስቶ እስከ ወንድማማቾች ፓርክ በሚሄደው የወንዝ ዳርቻ ላይ በተካሄደው የችግኝ ተከላ መርሃ ግብር የናይጀሪያ ምክትል ፕሬዚዳንት ካሽም ሸቲማን ጨምሮ በርካታ የመንግስት ከፍተኛ የስራ ኃላፊዎች አረንጓዴ አሻራቸውን አኑረዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤም ታገሰ ጫፎ የአረንጓዴ አሻራ መርሃ ግብር ከሀገራዊ ኢኮኖሚያዊ ልማት ጋር እየተሳሰረ መሆኑን ገልጸዋል። የአየር ንብረት ለውጥ በምርታማነት ላይ ከፍተኛ ተጽዕኖ እንዳለው ገልጸውም ከዚህ አኳያ የአረንጓዴ አሻራ መርሃ ግብር አካባቢን ከመነወጥ ባሻገር ለኢትዮጵያ ኢኮኖሚ ማንሰራራት ትልቅ ሚና እንዳለውም አብራር አብራርተዋል ከአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህም ኢትዮጵያ በቡና ምርታማነት ላይ ያስመዘገበችው ውጤት ለዚህ ማሳያ መሆኑን አንስተዋል። የአረንጓዴ አሻራ መርሃ ግብር ሁሉም ዜጋ ሀገር ለመለወጥ በባለቤትነት የሚሳተፍበት የትውልድ ስራ መሆኑን ተናግረዋል። ባለፉት አመታት ባደረግነው የአረንጓዴ አሻራ ልማት ስራ በርካታ ውጤቶች ለማስመዝገብ ተችሏል። ይሄ አረንጓዴ አሻራ ስራው ትልቅ ፋይዳ ያለው ከሀገራዊ የኢኮኖሚ ልማት አኳያም ትልቅ አስተዋጽኦ ያለው ነው። ምክንያቱም የአየር ንብረትን ስናስተካክል ምርታማነትን ያሳድጋል፣ የውሃ መጠንን ይጨምራል፣ የዝናብ መጠኑ ይጨምራል። በዚህ ምክንያት ባለፉት አመታት እንኳን በቡናችን ላይ የመጣው ለውጥ እንኳን በምናይበት ጊዜ ቡናን ደግሞ ኤክስፖርት አድርገን ያገኘነው የውጭ ምንዛሪም በምናይበት ጊዜ ትልቅ ውጤት እያመጣ ይገኛል። የአረንጓዴ አሻራ ስራ የሀገር ጉዳይ ነው። ይሄ ለአንድ ፖለቲካ ፓርቲ ይሁን ለአንድ ወገን ይሁን እንደዚህ ለመንግስት ይሁን ለተቃዋሚ ይሁን እንደዚህ የሚተውም ነገር አይደለም። የትውልድ ጉዳይ ነው። ስለዚህ ከኛ የሚቀጥሉ ትውልድም ታዳጊዎችንም ይህን በማስተማር ይህን በማሳየት የሀገራችን የደን ሽፋን ከፍ እንዲል ማድረግ አለብን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በኩላቸው የአረንጓዴ አሻራ መርሃ ግብር የኢትዮጵያን ኢኮኖሚ ማንሰራራት የሚያሳልጥ ሀገራዊ ፕሮጀክት መሆኑን ተናግረዋል። መርሃ ግብሩ በተለይ የአዲስ አበባን የአረንጓዴ ሽፋን በማሳደግ ገጽቷን በመቀየር ረገድ ትልቅ ፋይዳ ማበርከቱንም ገልጸዋል። በመትከል ማንሰራራት ነው። የ2017 የአረንጓዴ አሻራ ፕሮግራማችን በእርግጥም ለኢትዮጵያ የማንሰራራት ዘመን እንደሆነ የማንሰራራት ጊዜ እንደሆነ ወንዞቹ አንሰራርተዋል፣ ተራሮቹ አንሰራርተዋል። ይህን ደግሞ በአገር ውስጥ እውቀት በልጆቹ ጥረት መሆኑ እጅግ በጣም ያኮራናል። ክቡር ጠቅላይ ሚኒስትራችን የዛሬ ሰባት አመት አካባቢ ሲያስጀምሩ ኢንቢሊን እንደዚህ በኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከሁለት ነጥብ ስምንት ሽፋኗ ተነስታ ዛሬ ሀያ ሁለት እጅ ላይ ደርሳለች። ይህ ትልቅ ብስራት ነው፣ የምስራች ነው። ዛሬ እዚህ ተራራ ላይ ተከልነው አሁን ማንጎና አቡካዶ ነው፣ ከተወሰነ አመት በኋላ ምግባችን ነው ማለት ነው። የስራ እድል ይፈጥራል። አዲስ አበባም በተሟላ ሁኔታ ነገ ወደ ማስጀመር ትገባለች ያቀርነውን ሁል ጊዜ ካቀርነው በላይ ማሳካት ነው። ለምን ነው? እናሳካዋለን። አረንጓዴ አሻራ በማኖር ስነ ስርዓት ላይ ታደሙት የናይጀር ምክትል ፕሬዝዳንት ካሺም ሸቲማን በበኩላቸው የኢትዮጵያ አረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመከላከልና ኢኮኖሚ ለማሳደግ ጉልህ ድርሻ የሚኖረው ተግባር ነው ብለዋል። ኢትዮጵያ ዜጎቿን ሕይወት ለማሻሻል እያደረገች ያለችው ስራ ተስፋን የሚጭር ተግባር ነው ያሉት ምክትል ፕሬዚዳንቱ አረንጓዴ አሻራ ዙር ቀያሪ ተግባር ብለውታል። በሀገሪቱ ያየሁት ነገር አስደምሞኛል ማለት እፈልጋለሁ። በአፍሪካ ኢኮኖሚና ስነ ምህዳርን በጋራ በማጣመር ለመለወጥ የሚደረገውን ጥረት በጠቅላይ ሚኒስትር አብይ አህመድና ና በስራ ኃላፊዎቻቸው ለመመልከት ችያለሁ። ኢትዮጵያን አረንጓዴ የማልበስ ስራው ለመላዋ አህጉር ፈተና የሆነውን የደን መራቆት ከባቢያዊ ችግር የሚፈታ ብቻ ሳይሆን ስራ በመፍጠርና የዜጎችን አኗኗር የተቃና በማድረግ ጭምር ጠቀሜታን የያዘ ነው። ጠቅላይ ሚኒስትር አብይ አህመድና የስራ ቡድናቸውን እየቀየሩ ላሉት ሀገር እንዲሁም አፍሪካ በብዙ ለምትጠቀምበት የአረንጓዴ አሻራ ተግባራቸው ያለኝን ትልቅ አድናቆት ማቅረብ እፈልጋለሁ። የኪነ ጥበብ ባለሙያው ከጥበብ ስራ ባለፈ በአረንጓዴ አሻራ ላይ አርአያ ሊሆን እንደሚገባ የባህልና ስፖርት ሚኒስትሩ ሸዊት ሻንካ ገለጹ። መንግስት ለዘርፎ የሰጠውን ትኩረት ተጠቅሞ ብዝሃ ባህል የሆነችውን ኢትዮጵያን ለዓለም ማስታወቅ ይገባል ተብሏል። አቤል ሙልጌታ፣ ተጨማሪ ያለው። ተፈጥሮን በመጠበቅ ነገንም የተሻለ አድርጎ ለትውልድ ለማውረስ ኢትዮጵያ ችግኞችን እየተከለች ነው። ባለፉት ዓመታት ከአርባ ቢሊየን በላይ የተለያዩ ጥቅሞችን የሚሰጡ ችግኞችን በመትከል ሂደት ውስጥ ኪነ ጥበብ የበኩሉን ድርሻ ቢወጣም የዘንድሮውን የተሻለ ለማድረግ ግን ሰፊ ዝግጅት ተደርጎ በማብሰሪያ መርሃ ግብሩ ላይ እንዲህ ያለ ትዕይንተ ዳንስም ቀርቧል። በብዝሃ ባልና ኪነት ሴት የተዘጋጀው መድረኩ ተፈጥሮን በመጠበቅና በመንከባከብ ላይ ትኩረት አድርጎ የተሰራ ነው ተብሏል። ባለማስተዋል ተፈጥሮን ስንጎዳት ስናጠፋት፣ መልሰን ደግሞ ተባብረን ስንሰራና ተፈጥሮ መልሶ ሪቫይቭ እንዲያደርግ ስናደርግ እና ሲቪላይዜሽን ስንፈጥር ከተማን፣ አረንጓዴ ከተማን በቃ እንደዚህ አይነት ነገሮችን አሁን አለም በብዛት እየሰራበት ያለበትን ሁኔታ ላይ ለመድረስ ምን አይነት ሂደቶች አሉ የሚሉትን ነገሮች ትላንትና ባያችሁት የኮንቴምፖራሪ ዳንስ ቅንብር ላይ አካተን ሰርተነው አይ ቲንክ እስከዛሬ ድረስ ተፈጥሮ ሆኖ በማያውቅ ሁኔታ ለዳንስ በተለይ ለዚህ ለጥበቡ ቦታ ተሰጥቶት ምን የመሰለ መድረክ ምን የመሰለ ላይት ብዙ ዝግጅት ተደርጎበት ብዙ ድጋፍ ተደርጎበት የቀረበ ትርኢት ነው። የጥበብ ሰዎች ከኪነ ጥበባዊ ስራዎቻቸው ባለፈ በመርሃ ግብሩ ላይ አሻራቸውን በማሳረፍ አርያ እንዲሆኑ ጭምር ታስቦ መሰራቱንም የባህልና ስፖርት ሚኒስትሯ ሸዊት ሻንካ ተናግረዋል። ሰው ወጥቶ ችግኝን እንዲተክል ራሳቸው ኪነ ጥበብ ባለሙያዎች ሞዴል ሆኖ ችግኝ እንዲተክሉ ቤተሰቦቻቸው እንዲተክሉ ከዛ ባለፈ ሌላው እንዲተክል ደግሞ በሚሰሯቸው በፊልሞቻቸው፣ በሙዚቃዎቻቸው በሚጽፏቸው ጽሑፎች ላይ ህዝብን በማስተማር የህዝብን ንቃተ ህሊና በማሳደግ ለመጪው ትውልድ ውብና ጽዱ የሆነች አረንጓዴ የሆነች አገር ማበልጸግ ላይ ክነት ከፍተኛ ኪነ ጥበብ ከፍተኛ ሚና ስላለው በዚህ ደረጃ የሀገር አቀፍ ንቅናቄ ያስጀምረነ መንግስት አሁን ላይ ኪነ ጥበቡን የሚያግዙ በርካታ ተግባራትን እያከናወነ መሆኑን የገለጹት ሚኒስትሯ የጥበብ ባለሙያውም በሙያው ለሀገሩ የበኩሉን ሊሰራ ይገባል ብለዋል። ታች ጀምሮ ከወረዳ፣ ከዞን፣ ከክልል ከዛ ከፍ ብሎ ከክቡር ጠቅላይ ሚኒስትራችን ጭምር ውይይት ያደረጉበት ውይይት ብቻ ሳይሆን ማሳካት የምንፈልገውን ብልጽግና ለማሳካት ጥበብ ቁልፍ መሳሪያ ተደርጎም የተወሰደበት፣ በሚሰሩ ስራዎች በሙሉ ጥበብን ማዕከል የተደረጉ ስራዎች እየተሰሩ ነው ያሉት፣ በተለይ ትላልቅ ልማት ፕሮጀክቶቹን ብታዩ የአምፒ ቲያትሮች የሌሉበት የለም። እየተገነባ ያለው ከተማ ለጥበብ ምቹ ሆኖ ነው እየተሰራ ያለው። የሙዚቃ አቀናባሪው ከሙዙ ካሳ። ኢትዮጵያ ያላትን ብዝሃ የባህል ሀብት ለማስተዋወቅ አሁን ላይ የኪነ ጥበብ ባለሙያው እድል የተፈጠረለት መሆኑንም ተናግሯል። እንደዚህ አሁን ኪን ኢትዮጵያ የሚለውን ሲያሜ የተሰጠውን ኢትዮጵያ የማንሰራረት ስርዓት የሚለው ቡድን ይዘን አለማት ላይ ልንዞር ነው ያለ ነው። ኢትዮጵያ ከተሰራበት ገና ብዙ ለዓለም የሚተርፍ የኪነ ጥበብን ብቻ ሆነ ራሱ በጣም ብዙ ታምር፣ ለዓለማትም አዲስ ነገር ይዘን መቅረብ የምንችልበት ትልቅ ነገር ነው። ችግኝ መትከል ለኢትዮጵያ ሰው የምንችለው ነገር በጣም ትንሹ ነገር ነው ማድረግ ከምንችለው ነገር ማለት ነው። እና ያን ስናደርግ ጥቅሙ ደግሞ ለኛ ለልጆች ነው ወደፊት። ስለዚህ ይሄ ያው እኛ በምንችለው በኪነ ጥበብ ለሰዎች መግለጽ እንችላለን። በተለያዩ ጥበቦች ሰርተናል። ከዚህ በፊትም የሰራናቸው በችግኝት መትከል ዙሪያ የሰራናቸው ነገሮች አሉ። እኔ በግሌ ራሱ የሰራቸው ነገሮች አሉ። ዘንድሮ የተጀመረው የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችም ይተከሉበታል። የበለጸጉ ሀገራት የአየር ንብረት ለውጥ እያስከተለ ያለው ተጽዕኖ የዓለም ስጋት መሆኑን እውቅና ቢሰጡም ለመፍትሄው ያላቸው ቁርጠኝነት ግን ባሉታዊ መንገድ የሚነሳ ነው። ኢትዮጵያ የአየር ንብረት ለውጥ ለመከላከል ባለፉት ስድስት ዓመታት በአረንጓዴ አሻራ መርሃ ግብር 40 ቢሊዮን ችግኞች እንዲተከሉ ሆኗል። ዘንድሮም 75 ቢሊዮን ችግኞች የመትከል መርሃ ግብር በይፋ ተጀምሯል። መስከረም ቸርነት ተጨማሪ አላት። መረጃዎች እንደሚያሳዩት ከ19ኛው ክፍለ ዘመን በኋላ የዓለም ሙቀት መጠን በ1.2 ዲግሪ ሴልሲያስ ጨምሯል። ሀገራት ወደ ሰማይ የሚለቁትን ካርቦን ዳይኦክሳይድ መገደብ እንዲሁም የዓለም የደን ሽፋንን ማሳደግ እንዳለባቸው ቢተማመኑም ተግባራዊነቱ ላይ ግን ረብ ያለው ነገር የለም የሚለው ሁሌም በአሉታይ ጎን የሚነሳ ነው። እንደ ኢሮፓያን አቆጣጠር በ2015 በፈረንሳይ ፓሪስ ሀገራት ወደ ሰማይ የሚለቁትን በካይ ጋዝ በመቀነስ የዓለም ሙቀት ከ1.5 ዲግሪ ሴልሲያስ እንዳያል ተስማምተው ነበር። ይሁን እንጂ የፓሪሱ ስምምነት አተግባበር ላይ አሁንም ውስንነቶች አሉ። ወደ ሰማይ በካይ ጋዝ መልቀቅ ቀዳሚ የሆኑት የበለጸጉ ሀገራት አሜሪካ፣ ቻይና፣ ሩሲያ ህንድና ጀርመን ናቸው። ለአየር ንብረት ለውጥ አስተዋጽኦ አነስተኛ የሆነው አህጉር አፍሪካ ግን የገፈቱ ቀዳሚ ቀማሽም ናት። በፓሪሱ ስምምነት ይህንኑ ታሳቢ በማድረግ ያደጉ ሀገራት በማደግ ላይ ላሉ ሀገራት የአየር ንብረት ለውጥን መቋቋሚያ በአመት አንድ መቶ ቢሊዮን ዶላር ድጋፍ ለማድረግ ከስምምነት ቢደርሱም ተግባራዊ መሆን ግን አልቻለም። ሀገራቱ በፓሪስ እንዲሁም በአለም አቀፍ የአየር ንብረት ጉባኤዎች በጠረጴዛ ዙሪያ በስፋት ቢመክሩም የአየር ንብረት ለውጥ ለዓለም ህልውና ስጋትነቱን የሚቀይር መፍትሄ ጠባ። ዓለም ለአየር ንብረት ለውጥ የአንበሳውን ድርሻ የሚይዙት የበለጸጉ ሀገራት ጉዳዩን በጠረጴዛ ብቻ ባስቀመጡበት ሁኔታ ምስራቅ አፍሪካዊቷ ታዳጊ ሀገር ኢትዮጵያ ግን የበኩሏን ለመወጣት የአረንጓዴ አሻራ መርሃ ግብርን ይዛ ብቃለች። ጠቅላይ ሚኒስትር አብይ አህመድ ከስድስት አመት በፊት የኢትዮጵያን የተራቆጠ የደን ሽፋን ለመመለስ እንዲሁም የአየር ንብረት ለውጥ እያስከተለ ያለውን ጉዳት ለመከላከል ለመላው ኢትዮጵያን ጥሪ ያቀረቡ በ2011 ዓ.ም የአረንጓዴ አሻራ መርሃ ግብር ይፋ ሲደረግ በመላው ኢትዮጵያውያን ተሳትፎ ከታቀደው በላይ 4 ሚሊዮን ችግኞችን መትከል ተቻለ። በመጀመሪያው ምዕራፍ የአረንጓዴ አሻራ መርሃ ግብር ከ2011 እስከ 2015 ዓመተ ምህረት 32 ቢሊዮን ችግኞችን መትከል ተችሏል። ይህም 17.2 በመቶ የነበረውን የደን ሽፋን ወደ 23.6 በመቶ አሳድጎታል። በሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብርም የሚተከሉ የችግኝ አይነቶችና ቁጥር በማሳደግም እስካሁን በአጠቃላይ የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የተተከሉ ችግኞች ቁጥርን 40 ቢሊዮን አድርሶታል። ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ከመተግበር በዘለለም ሀገራት ተቀብለው የተገብሩት ዘንድ በተባበሩት መንግስታት 78ኛው ጉባኤ ላይ የአረንጓዴ አሻራ መርሃ ግብርን በማስተዋወቅ ሌሎች መተግበር እንዲችሉ ግንዛቤ የመፍጠር ስራም ሰርታለች። ኢትዮጵያ በየአመቱ የምታካሄደው የአረንጓዴ አሻራ መርሃ ግብርን በሰፊው ልትተገብር የዘንድሮ የችግኝ ተከላ መርሃ ግብርንም አስጀምራለች። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራው የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀን ይብቃካላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። ለፈጣን አንድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው።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 የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ኢትዮጵያ በሶስት አመታት ውስጥ ከስንዴ ተረጂነት መላቀቋን ተናገሩ። አፍሪካ ብዙ ችግሮች ያሉባት አህጉር ብትሆንም ሕዳሴዋን ለማብሰር እንደ ኢትዮጵያውያን ስኬትን በጋራ መጋራት እንደሚያስፈልግ ኦሉሴጉን ኦባሳንጆ ገልጸዋል። በናይጄሪያ አቡጃ የአፍሪኤግዚም ባንክ አመታዊ ጉባኤ ሲካሄድ የቀድሞ ኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎችም የአፍሪካ ሀገራት የቀድሞና የአሁን መሪዎች ተገኝተዋል። በጉባኤው ላይ አፍሪካ እንዴት ህዳሴዋን ታብስር የሚል ጥያቄ የቀረበላቸው ኦሉሴጎን ኦባሳንጆ የኢትዮጵያን ተሞክሮም አንስተዋል። የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያ በስንዴ ራሷ እንድትችልና ምርቱንም ወደ ውጭ ለመላክም ወሰኑ። ይህንንም ለማሳካት የአምስት ዓመት እቅድንም ነድፈው ነበር። በሶስት ዓመታት ውስጥ ግን ኢትዮጵያ በስንዴ ራሷ እንችላለች። ዛሬ ላይ ኢትዮጵያ ስንዴን ወደ ኬንያና ወደ ሌሎች ጎረቤት ሀገራትም እየላከችም ነው። ታዲያ ኢትዮጵያ ይህንን ማሳካት መቻሏ ሌሎች ሀገራትን በዚህ ዘርፍ የበለጠ መስራት እንደሚችሉ ማሳያ ነው። የሩሲያ ዩክሬን ጦርነት በስንዴ ምርት ላይ የፈጠረው ቀውስ በተለይ ለአፍሪካ ከባድ እንደነበር አስታውሰዋል። ኢትዮጵያ ስሟም ከአስከፊ ድርቅ ጋር ይነሳ ነበር ያሉት ወልሴ ጎነው በሳንጆ የጠቅላይ ሚኒስትሩ አዲስ እቅድ ታሪክ ቀያሪም ጭምር መሆኑን የተናገሩት አሁን ኢትዮጵያ ከራሱ አልፋ ለጎረቤት ሀገራት ጭምር ስንዴ እያቀረበች መሆኗን ገልጸዋል። ይህ ስኬት ለአፍሪካ ጥሩ የህዳሴ ማብሰሪያ ምልክት ነው ብለዋል። የኮንሶ ማህበረሰብ በውስጡ ያሉ ቅርሶችን ጠብቆና ተንከባክበው ለትውልድ ማሻገር እንዳለበት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላውን ከበደ ተናገሩ። የኮንሶ ህዝብ ከዘመናት በፊት የሰራው የአካባቢ ጥበቃ ስራ ዛሬ ላይ ኢትዮጵያ እያከናወነ ይችላለው የአረንጓዴ አሻራ ትልቅ ሚና እንዳለው ማሳያ መሆኑን ርዕሰ መስተዳድሩ ገልጸዋል። የኮንሶ ህዝብ ባለው ታታሪነትና ስራ ወዳድነት ኢትዮጵያ ለሰነቀቸው የብልጽግና ተስፋና ጉዞ ጠንክረው እንዲሰሩም አሳስበዋል። የኮንሶ ዞን ዋና አስተዳደሪ አቶ ገልቦ ጎልቶም ዞኑ በተፈጥሮ ሰው ሰራሽ ሀብት የበለጸገ መሆኑ በማንሳት ለዓለም ህዝብ ያሳየውም ታታሪነትና አንድነቱ የሚገለጥበት የሆራ አታ ሆንሶን ክብረ በዓል ከበዓልነቱ ባሻገር በተግባር ስራዎችን እየሰራ ሊያጠናክር ይገባል ብለዋል። የሆራ አታ ሆንሶ በዓል በኮንሶ ካራት ከተማ በዛሬው ዕለት በድምቀት ተከብረዋል። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከዛሬ ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የውጭ ዜና። ኢራን በእስራኤል ጥቃት ለተገደሉ ወታደራዊ መሪዎቿ ብሔራዊ ቀብር ስነ ስርዓት ፈጸመች። ለ12 ቀናት በቆየ እስራኤልና ኢራን ጦርነት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ ቀብር ስነ ስርዓት አካሄዳለች። የቀብር ስነ ስርዓታቸው ከተፈጸሙት መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ የሆኑት መሐመድ ባግሄሪ አንድ ናቸው። ጥቁር ልብስ የለበሱ አዘንተኞችን መፈክሮችን በማሰማት የኢራን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎች ምስል የያዘ በአደባባይ ላይ ታይተዋል። በዛሬው ዕለት ቀብራቸው የተፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሆሴን ሳሊሚ ናቸው። በእስራኤል ጥቃቶች ከተገደሉት የኒውክሌር ሳይንቲስቶች መካከል የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩትም ፍሬዱን አባሲ፣ እንዲሁም በቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት ማህዲ ቴራንቺ ቀብራቸውም ተፈጽሟል። ተጨማሪም የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩትና የሀገሪቱን ሚሳይል ፕሮግራም የመሩት አሚር አሊ ሀጂ ዜድህም ሌላኛው ናቸው። እስራኤልና ኢራን ጦርነት ከ12 ቀናት በኋላ የቆመ ሲሆን በሁለቱም ወገኖች ያሉ ባለስልጣናት እንዳሉት በኢራን 627 ሰዎች በእስራኤል ደግሞ 28 ሰዎች ተገለዋል ሲል ያስታወሰው ቢቢሲ ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜና ቁታል ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ